ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምንውላችኋል ከብስራት ዩቲዩብ መረጃዎቻችን ነው። መረጃዎቹን በማድረስ ቤዛቤት አራጌ አብሬያችኋለሁ የምናስቀድመው የሀገር ውስጥ መረጃዎቻችንን ይሆናል በዓለማችን ከሰባት ሰዎች አንዱ በአእምሮ ጤና ችግር እንደሚሰቃይ ተነገረ። የአእምሮ ጤና ለሰው ልጅ አጠቃላይ ህልውናናም ደህንነት አስፈላጊ ነው። ሆኖም በሚሊዮን የሚቆጠሩ ሰዎች ሕክምናን ለማግኘት እንቅፋቶችናም ተግዳሮቶች እንደሚያጋጥሟቸው አማኑኤል አእምሮ ስፔሻላይዝድ ሆስፒታል አስታውቋል። የሆስፒታሉ ሜዲካል ዳይሬክተር ዶክተር ክብሮም ኃይሌ ለብስራት ራዲዮ እንደተናገሩት በዓለማችን ከሰባት ሰዎች አንዱ በአእምሮ ጤና ችግር እንደሚሰቃይ መረጃዎች ያመላክታሉ። ይህም በዓለም አንድ ቢሊዮን ሰዎች የችግሩም ሰለባ ናቸው። ይህም ከባድ የአእምሮ ህመምን የሚያጠቃልል ሲሆን በአለማችን በጭንቀትና በድባቴ ህመም ምክንያት በሚቀንስ አምራችነት የተነሳ በየአመቱ አንድ ትሪሊየን የሚሆን ኪሳራም ያጋጥማል። ይህም ሆኖ የድባቴ ህመም ካላቸው ሰዎች መካከል ህክምና የሚያገኙት ከዘጠኝ በመቶ አይበልጡም ያሉት ዶክተር ክብሮም በከፍተኛ የአእምሮ ህመም ወይም ሳይኮሲስ ከተጠቁ ሰዎች መካከል ህክምና የሚያገኙት 29 በመቶ የሚሆኑትን ብቻ ናቸው። በታዳጊ ሀገራት ለጤና ከሚመደበው በጀት ከአእምሮ ጤና የሚመደበው ከአንድ ነጥብ አራት በመቶ እንደማይበልጥ መረጃዎች የሚያሳዩ ሲሆን፣ የዘንድሮ የዓለም ጤና ቀን በድንገተኛ አደጋዎችና ሰብአዊ ቀውስ ወቅት የአእምሮ ጤና አገልግሎት ተደራሽነት በሚል እየታሰበም ይገኛል። ይህም የተመረጠበት ምክንያት በ2024 ከ123 ሚሊዮን በላይ ሰዎችም ከቀያቸው ተፈናቅሏል። ከነዚህም 71 በመቶ የሚሆኑት መድረሻቸው በሆኑ ታዳጊ ሀገራትም ተጠልሏል። በአደጋዎቹ ወቅትም ቤቶች ይወድማሉ፣ ቤተሰቦች ይለያያሉ፣ ማህበራዊ ትስስሮችም ይበጠሳሉ የዚህም ሁኔታ ውጤቱ አደጋው ካበቃ ከረጅም ጊዜ በኋላም የሚቀጥል እናም አእምሮ ዋና ጤና ላይ ያለው ተጽዕኖ ቀላል የሚባል አይደለም በዚህም የተነሳ የአእምሮ ጤና ችግር ያለባቸው ሰዎች ሳይረዱናም ሳይደገፉ መቅረት የለባቸውም ድጋፉና ህክምናው በቀጣይነት ሊቀርብላቸው ይገባልም ተብሏል ስትል ትዕግስት ላቀው ዘግባለች ከሚስቱ ጋር በደንብ አላረስከኝም በሚል ጸብ ጥላበት የሄደችውን የስድስት ወር ልጁን የገደለው አባት በእስራት ተቀጥቷል በባሌዞን ሲናና ወረዳ ሰለቃ ቀበሌ ነዋሪ የሆነው አብዱልከሪም ቃጂ በልጅነቱ ከቤተሰብ ተለይቶ የተለያዩ ስራዎችን ሲሰራ ቆይቷል። አብዱልከሪም አሊያ ከተባለች የ21 ዓመት ወጣት ጋር ፍቅር በመጀመር ከዚያም ትዳር በመመስረት ቤት ተከራይተው ይኖሩም ነበረ። ሁለቱ ጥንዶች በትዳራቸው ሰላማዊ የሆነ ሂደት ቢኖሩም የ21 ዓመቷ ባለቤቱን እርግዝና ተከትሎ ግን በቤት ውስጥ ለወሊድ ዝግጅት የሚደረገው ወጪ ግጭት ተፈጥሮ ነበረ። ይሁን እንጂ የካቲት ወር 2017 ዓ.ም አሊያ አንዲት ሴት ልጅ ተገላገለች። የሕፃኗ መወለድ ጋር ተያይዞ የነበረው አለመግባባት በጥቂቱ ቢቀንስም ቤት ውስጥ የሚያስፈልግ የ ገው የቤት ወጪ የነበረው ግጭት እንደ አዲስ መጀመሩም ተነግሯል። አሊያ አራስ ቤት ሆና ሊጠይቋት የመጡ ቤተሰቦቻቸውና ጓደኞቻቸው በደንብ እንዳልታረሰች በመውቀስ ነገሮችን እንዲባባሱ ምክንያት እንደነበሩ ከምርመራ መዝገቡ መረዳት እንደተቻለ የባሌ ዞን ፖሊስ ዋና መምሪያ ኮሚኒኬሽን ባለሙያ ሳጅን ጎሳ ስንታየሁ ለብስራት ራዲዮ ተናግረዋል። በዚህ ሁኔታ ላይ እያለች በሌሎች ግፊት በስድስተኛ ወሯ ነሐሴ መግቢያ ላይ የወለደቻትን የስድስት ወር ህፃን ሱመያ አብዱልከሪም የተባለችውን ቤት ውስጥ ጥላም ትሰወራለች። አብዱልከሪም ቤት ውስጥ ተጥላ ያለችውን የስድስት ወር ህፃን ሱመያን ለአምስት ቀናት እንደምንም ተቸግሮ በመያዝ ባለቤቱንና የልጁን እናት አድራሻ ሲያፈላልክ አካባቢው መሰውሯን ወሬ ይሰማል። በዚህ ንዴት ውስጥ የስድስት ወር ህጻኗን ሱመያን በጨርቅ አንቆ ህይወቷን በማጥፋት በገለባ ሳር ውስጥ እንደቀበራት በተገኘው ማስረጃ ተረጋግጧል። ተከሳሽ አብዱል ካሪም በገለባ ውስጥ የስድስት ወር ህጻኗን ሲቀብር የተመለከቱ የአካባቢው ሰዎች ወዲያውኑ ለፖሊስ በሰጡት ጥቆማ አብዱል ከሪም በቁጥጥር ስር ውሎ ገለባ ውስጥ የቀበራትን የስድስት ወር ህጻን ልጅ አስክሬን መውጣቱም ተገልጿል። በዚህም የድርጊቱን አፈጻጸም መርቱ ያሳየ ሲሆን ፖሊስም በሆስፒታል የአስክሬን ምርመራ አድርጎ በክብር ካስቀበረ በኋላ የምርመራ መዝገቡን በበቂ ማስረጃ ማጠናከር ለአቃቢ ህግ ልኳል። አቃቢ ህግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በወንጀል ህግ 539 በከባድ የሰው መግደል ወንጀል ክስ መስርቷል። ክሱን የተመለከተው የባሌ ዞን ከፍተኛ ፍርድ ቤትም መስከረም 26 ቀን 2018 ዓ.ም በዋለው በኋላው ችሎት ተከሳሽ አብዱል ፍከሪም ፍቃዱ ሰውን ለመግደል አስቦና ተዘጋጅቶ የራሱን አብራክ ህጻን ልጅን በአሰቃቂ ሁኔታ መግደሉ ሙሉ በሙሉ በመረጋገጡ እጅግ ጨካኝ ነውረኛናም አደገኛ በመሆኑ ስለሚገልጽ በ18 ዓመት እስራት እንዲቀጣ ወስኖበታል ሲሉ የኮሚኒኬሽን ባለሙያ ዋና ሳጅን ጎሳ ስንታየሁ ለብስራት ራዲዮ ገልጸዋል ስትል ኤደን ሽመልስ ዘግባለች። ወደ ባህር ማዶ መረጃችን ስናልፍ የካቶሊክ መሰዊያ ወይን በኬንያ ቡና ቤቶች ተወዳጅ መሆኑን ተከትሎ በሌላ የወይን ጠጅ ጅምር ተተክቷል። የኬንያ ካቶሊካዊት ቤተ ክርስቲያን ለቅዳሴ አዲስ የመሰዊያ ወይን ጠጅ አስተዋውቃለች። ከዚህ ቀደም ጥቅም ላይ የሚውለውን ወይን በአገር ውስጥ በሚገኙ መጠጥ ቤቶች በስፋት በመቅረቡ ቤተ ክርስቲያኗ ምርቱን ለመቀየር ተገዳለች። ማስ ወይን ተብሎ የተሰየመው አዲሱ የቅዱስ ቁርባን መጠጥ የኬንያ የካቶሊክ ጳጳሳት ጉባኤ ትክክለኛነቱን የሚያረጋግጥ ይፋዊ ፊርማን ይዟል። የሪኒ አንቶኒያ ሙሄሪያ ሊቀ ጳጳስ በቢቢሲ እንደተናገሩትም አዲሱ የተፈቀደውን ወይን በየትኛውም የንግድ መስጫ ቦታ ላይ የሚሸጥ ሳይሆን ከውጭ የሚመጣና ለሀገረ ስብከቱ ብቻ የሚከፋፈል ነው ሲሉ ለቢቢሲ ተናግረዋል። ይህ ውሳኔ በካቶሊክ እምነት ተከታዮች ዘንድ ተቀባይነትን አግኝቷል። ከዚህ በፊት የነበረው የንግድ ምልክት ከቤተ ክርስቲያን ውጪ በስፋት ጥቅም ላይ በመዋሉ ቅድስናውን አጥቷል ብለው ያምናሉ። የመሰዊያው ወይን ስብጥርና በቅዱስ ቁርባን ውስጥም ጥቅም ላይ የሚውለው የቅዱስ ቁርባን ዳቦ ጥራት በካቶሊክ ቤተ ክርስቲያን ቀኖና ሕግ የሚመራ መሆኑን ሊቀጳጳስ ሙሄሪያ ተናግረዋል። ሊቀ ጳጳሱ አክለውም በቅዳሴ ላይ ጥቅም ላይ የሚውለውን ወይን ጥራት እናም ደረጃ ላይ ጥንቃቄ የመገምገም ኃላፊነት ለሀገሪቱ የካቶሊክ ጳጳሳት ይሰጣል ብለዋል። ሶማሊያና ጅቡቲ የፍልስጤም ነጻ መንግስት እንዲመሰረት ጥሪ አቀረቡ። ሶማሊያና ጅቡቲ የጋዛን የሰላም ስምምነት በተመለከተ የተደረሰውን የተኩስ ማቆም የሰብአዊ አገልግሎት አቅርቦትንና እስረኞችን ለመፍታት አህጉራዊና ዓለም አቀፋዊ ጥረቶችን አድንቋል። የሶማሊያ የውጭ ጉዳይ ሚኒስትር ዛሬ አርብ ባወጣው መግለጫ ለፍልስጤን መብቶች ነጻ ልኡላዊ ሀገር መመስረት ላይ ያለውን ድጋፍም አረጋግጧል። ሶማሊያ ይህ ስምምነት የፍልስጤም ሕዝቦችን ስቃይ የሚያቆምና አካባቢው በጸጥታና መረጋጋትን የሚያጠናከር ፍትሀቢና ሁሉን አቀፍ ሰላም ለማምጣት እውነተኛ እርምጃ እንደሚሆን ተስፋ ተደርጋለች ብሏል። የጅቡቲው ፕሬዚዳንት ኢስማኤል ኦማር ጊሌ በመግለጫቸው የአሜሪካ፣ ኳታር፣ ግብፅና ትርኪ የሚያደርጉትን ጥረትም አድንቀዋል። በመግለጫቸው ሰላምን ለማስጠበቅ ሰብአዊ ተደራሽነትንና የሁለት ሀገራት መፍትሄ ለማምጣት ተአማኝነት ያለው መንገድ እንዲመጣ ሙሉ በሙሉ እንዲተገበር እናሳስባለንም ብለዋል። የጋዛይ ተኩስ አቆም ስምምነት በእስራኤልና በሀማስ መካከል ሐሙስ ማለዳ በግብፅ ቀይ ባህር ከተማ ሻርም ኤል ሼክ በኳታር በግብጽ በአሜሪካና በትርኪ ሸምጋይነት ተፈርሟል። በሴፕቴምበር 29 ለመጀመሪያ ጊዜ ይፋ የሆነው ባለ 20 ነጥብ የተኩስ አቁም ቅድም የፍልስጤም እስረኞች እንዲፈቱ በአጸፋው ሐማስ ሁሉንም የእስራኤል ምርኮኞች እንዲለቅም ይጠበቃል። ስምምነቱ የተኩስ አቁምን የሐማስ ትጥቅ ማስፈታትና ጋዛን እንደገና መገንባትንም ያጠቃልላል። የተከበራችሁ ተመልካቾቻችን ከብስራት ዩትዩብ መረጃዎቻችን እነኝህን ይመስሉ ነበር። መረጃዎቹን በማጋራት ቤዛቤት አራጌ አብራችሁ ቆይታ አድርጋለሁኝ የተለያዩ መረጃዎችን ለማግኘት የብስራት ዩቲዩብ ቻናልን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ሙሉ